ክፍል 2 ታባት ቤት አጠገብ ዘመናዊ ትምህርት ቤት ተሠራና ተዚያ ገባሁኝ። አያቴ ፍቃደኛ አልነበሩም። የፈረንጅ ትምህርት እኔ እንድትማር የፈለኩት የአባት ዳሩን የቤተ ክህነቱን ነበር። ዋ ሁሉም ነገር ያልፋል እያሉ በብርቱ ይነቅፉኝ ጀመረ። እርሳቸው ብቻ ሳይሆኑ ሌሎችም ሽማግሌዎችና አሮጊቶች ገና ትምህርት ቤቱ ሲቆረቆር ጀምሮ አልተቀበሉትም ነበር። አያቴ ዘመናዊ ትምህርት ቤት ተገባው ጀምሮ ለኔ ያላቸው ፍቅር እንደ ቀድሟቸው አልሆን አለ። የቀድሚያቴን ታሪክም ማውራቱን ችላይ እያሉ መጥተዋል። እኔም አኔም እንደ እንደቀድሞው ያደለሁም ለተረቱም ሆነ ለቀድሚያቴ ታሪክ እምብዛም ሞኛለሁ። አያቴ ደብተርና እርሳስ ይዤ ስቦጫጭር ሲያዩኝ ያሽሟጥጡኛል። አይ ጡፍቴ፣ እንዲህ አድርጎ ጡፍ የለ ይሉኛል። መጽሐፍ ይዤ እያነበብኩ ሆነ ጦጣው፣ ዝንጀሮ፣ ቢራቢሮም እንቁራሪቱም አይደል ትምህርታችሁ። ትምርታቹ እንደንቦሳ ስትፈነጥዙ፣ ኳስ ስትዋራሩጡ ነው የምትሉት ትምህርት እንጂ፣ እሱ ነው የኛ ትምህርት። የአባት ዳሩ ቢሆን ኖሮ ወይ ጋንገት ክንክቸል እንዴት አለና በወራል ልምጭ ነው ልጅን እንደ መመሪያ ይሁን እንደ መርጌታ መንበሩ ያስተምሩት እንጂ ዋ ሁሉም ነገር ያልፋል በማለት ያለፈውን እያነሱ ይደረድራሉ። እናቴም እንዲያቴ ፍቃደኛ አልነበረችም። ብቻ ሀሳባቸው ይለያያል። አያቴ ዘመናዊ ትምህርት መማሪን ነው እንጂ ጠሉት የቤተ ገነቱን እንደማር ይፈልጋሉ። እናቴ ግን ጭራሽ ትምህርት የሚባል ነገር አትፈልግም። ከትምህርት ቤት መልስ ማቆያ አልኳት እንደሆነ ቄሪላ ስታለፋውለ ማቆያ መቅሰስ ስትል አታስብም እጄን ይስበር ያቀመጥኩ እንደሆነ ትለኛለች። አባቴ ብቻ ነበረ ዘመናዊ ትምህርት እንድማር ፍቀደኝ የነበረው ዘመድ ልጠይቅ እያለ ጎንደር፣ አዲስ አበባ ስለሚመላለስ በዛ ላይም ዳዊት የደገመ ስለሆነ ደስ ያለው እሱ ብቻ ነበር። አንድ ቀን ተስራ መልስ አረፍ አለና ናስቴ፣ የተማርከውን አሳየኝ አለኝ። ደብተኔ ይህ ታጠገብ ተቀመጥኩ። ደብተሬ አንዲት ብቻ ስለሆነች አማርኛውም ሂሳቡም በአንድ ላይ ድብልቅ ልቅ ብሎ ለመለየት ያስቸግራል። አይን ነበባለው እና ለይተ ነው መጣፍ ዶሮ የጫረው አስመሰልከው። እስኪ ደግሞ መጣፍን እንየው ምን ምን ይተርካል አለኝ። አሁን እሱን አሳየን በለው ጦጣው ዝንጀሮ ኧረ ስንት ቁም ነገር የለውም እንጂ የሌለው የለውም የለ ይላሉ አያቴ ጆሮአቸውን ጣል አድርገው ሲያዳምጡ ይቆዩና፣ አያቴ ጦጣው ዝንጀሮ፣ እንቁራሪቱ እያሉ የሚያጥላሉትን የአንደኛ ክፍል የሳይንስ መጽሐፍን አንጥቼ ሰጠሁትና ታጠገቡ በርከክ ብዬ እኔ መመለከታለሁ። አባቴ ከማንበብ ይልቅ ስዕሎቹን ቢያይነው ደስ የሚለው አንዳንዶቹን ስዕሎች ሳይ በመገረም ሳቅ ይላል። እንዴ እንዴ እያለ ወደ መሃል ሲገባ ዝንብ ጠላታችን ናት፣ ግደሏት የሚል በጉል የተጻፈበታየ። የዝንቧ ምስል ክንፎቿን ዘርግታ በእግሮቿ ቆሻሻ ነገር ተሸክማ ትታያለች። አባቴ ኮስተር ብሎ እያየ ዝንብ ስትገድሉ ነው እንዴ የምትውሉት? ለመሆኑ የዝንብ ጠላትነት ተምኗ ላይ ነው አለኝ ሳቅ ብሎ። በዚያን ጊዜ ዝርዝሬ ለማስረዳት ይቸገር ነበር። ደግሞ ዝንብ ማለችበት ይኸውልህ፣ እንግዲህ የእነሱ ትምህርት ይሄ ዋ ሁሉም ነገር ያልፋል አሉና አያቴ የሽምጥ ሳቅሳቁ ትምህርቴን እያናነቁ ሲያስቸግሩኝ ጊዜ አንድ ቀን ምሽት እማ ለምን ነው ትምህርቴን የሚያናነቁብኝ ስልጠየኳቸው፣ ካቶሊክ ትምህርት ነው ብዬ ነዋ። ካቶሊክ ምን ማለት ነው? ከዚያው አስተማሪን ጠይቀው እሱ ይነግራል አሉ። በማግስቱ አስተማሪን ጠየኩት። ማነው እንደዚህ ያለ አ ቆጣ ብሎ አያቴ ናቸው አልኩት። ወገኛስ ከዚያው ራሳቸውን ሲል እርሱን ጥያቄን በዚህ ዘጋብኝ። እኔ ደግሞ አንድ ነገር ጠይቄ መስን አላገኘሁ እረፍት የለኝም። ማታ አያቴን እማ አስተማሪዬን ብጠይቀው አያቴን ገሩ አለኝ። ምኑ አሉ እራሳቸው ትኖሩ ካቶሊክ ያሉኝ ነው። አይ የልጅ ነገር ለካ ገና ተቤት ተወራ ሁሉ ውጪ ይወራ አላሉ። አይ ዋ ሁሉም ነገር ያልፋል በማለት አዘኑብኝ። ጠይቀው አላሉኝም ነበረ። በል እረፍ ደግሞ ብለ ብለ ተማላቀው ሰው ጋር አታጣላኝ። ሁለተኛ እንደዚህ ያለ ነገር ይደገምህና ለአባት ነገር ኔ ማስለበልብ በማለት በብርቱ አስጠነቀቁኝ። አህቴ ተዕለት ወደ ዕለት በትምህርት ላይ ያላቸው ጥላቻ እየጠነከረ ሄደ። ምን ጊዜም ቢሆን ከትምህርት ቤት ስመለስ ታላሽ ሟጠጡኝ፣ አይሆንላቸውም። የኛ ተማሪዎች ምንድነው የሚሏችሁ ይሆን? አንኮላ እውነትም አንኮላ ዋ ሁሉም ነገር ያልፋል፣ ይሉና ደረቅ ሳቅ ይስቃሉ። የለምማ አንኮላ አይደለም የምንባለው። ምንድነው የምትባሉት? ዛዲያ አንኮላ ናችሁ እንጂ የምንባለው። የአስኳላው ተማሪ ሽታው ሎሚ ሎሚ ነው እንዲማ አድርጎ ሎሚ ሽታ የለ፣ ይሉና አሁንም ደረቅሳቅ ይስቃሉ። የእናንተን ተማሪዎች ደግሞ የምንላቸው ልንገሮች እቲ እስቲ ንገረይ ደግሞ ምን ልትሏቸው ይሆን? የቄስ ተማሪ ለካ አባራሪ ኮሾሮ ለቃሚን የምንላቸው። ስድብማ፣ ማን ብሏችሁ ይህንን ዋይል ስትማሩ የምትሉት ይላሉ። ከዚህ ላይ መሳቁን ትተው ፊታቸው ቅሬታ ይለብሳል። በዓመቱ መጨረሻ ከአንደኛ ክፍል ወደ ሁለተኛ ክፍል ስትዘዋወር ከክፍሌ አንደኛ በመውጣቴ አንድ ሹራብ ተሸለምኩኝ። ሹራቧ ቀይ ስለሆነች አይን ትስብ ነበረ። ከዚያ በኋላ አያቴ ማሽኗ ጠጡን ተውኝ። ብቻ አንዳንድ ጊዜ ቅር መሰኘታቸው አልቀረም። ለአባቴ ይሄ ልጅ የአባት ዳሩን ቢማረን እንዴት ያለ ቀረም ተቀባይ ይሁን ነበረ? ዛዲያ ምን ይሆናል ወፍደተም አይረባ ትምህርት ቤት ዶልከው በማለት ይሰፈታሉ። በትምህርት ያድጌ አንደኛ ደረጃ ጨርሼ ወደ አውራጃው መለስተኛ ሁለተኛ ደረጃ ትምህርት ቤት ንፋስ ሞጫ ሄድኩኝ። በታህሳስ ለልደታ በዓል ትምህርት ቤት ተሰክቶ ሲሄድ አያቴ ተማልቀው ነጭ በነጭ ለብሰው አዲስ ያዝገዙትን መቁጠሪያ ይዘው ጸሎት ሲያደርሱ ነበር የደረስኩት። ገና ሳይም የሚወዱትን ጸሎት አቋርጠው ስመኝ ስመኝ አሉን። ከተቀመጡበት ለመነሳት እየተንገዳገዱ እሮጬ እጅ አቀፍኳቸው። አገላጦ ሳሙኝ። እናቴም ከቤት ወጣ ሳመችኝ። በኋላ ተያይዘን ቤት ገባን። እናቴ እንጀራ አቅርባልኝ ስበላ አያቴ ታጠገቤ ተቀምጠው አይኔ አይኔ ነበረ። በጣም መናፈቃቸውን አስተያየታቸው ይገልጻል። ጥርሶቻቸው ለዛቸውን አላጡም እንጂ አይኖቻቸው ፍዝዝ ብለው ፊታቸው ተጨማዱ መስመር መስመር አብጅቷል። እርጅና ጓዙን ጠቅለው ወድቁባቸዋል። ማታ የቅድመ ያቴን ታሪክ እንዲተርኩልኝ ሊጠይቃቸው ምን ዋጋ አለ። እናቴ የአገር ዛፍ መጠለያ ለተቸገረ፣ ድራሽ ለታረዘ አልባሽ፣ ትልቅ ማቤት ነበሩ። ዋ ሁሉም ነገር ያልፋል ሲሉ ከንፈራቸውን ባዘመጠጡ። መቼ ነው ታዲያ የቅድመ ያቴን ባድማ የሚያሳዩ አገረው ትልየው? እንግዲህ ወዲማ፣ ምኑን አየኸው ከንቱ ሆነ። ሁሉም ነገር ያልፋል አሉ በታከተ አነጋገር፣ በኔ ጨርሶ ተስፋቸው ተስፋቸው ተሟጥቷል። የረፍት ጊዜን ጨርሼ ወደ ንፋስ መውጫ ለመሄድ ስነሳ አያቴ ያልወትሯቸውም አቀረሩ። ምነውማ በዝጉ እኮ መጣለው ገና እስከ ሰኔ፣ በሰኔም አይደል የምትመጣው አሉ። ሰኔ የብዙ ዓመት ያልርቋቸው አው መሰኔ አንደኛ የኔ የሚመጣበት ነው። ከዚያ ወዲህም በየወሩ ስንቄን ለመውሰድ እመጣለሁ። ኤልያ ይሄ ሁሉ ከንቱ ነው። ይልቅ ለቁም ነገር ስትበቃ የቀድሞ ያሴን ባድማ መሰቀችን ሄደን እንድታዩ ሲሆን ሲሆን ሚስት አግብተህ ከዚያው ቤት ተስማቸውን አድሰው አባስ እንደሆነ እንዲህ አይነቱ ነገር ግድ የለውም ወንድ ልጅ አባቱን ሀገር አይለቅም የሚል ፈሊጥ አለው። እኔ መቼም ልጅ ብዬ መጥቼ መቅረቴ ነው። ለአካለ ክርስቶስ አፈር አልበቃሁም እናቴ ጎን አልተቀበርኩ ከዚህ ሬሳ ተሸክሞ መሰቀች ድረስ የማይሆን ነው። ለልጄም እንደዚህ ያለውን ነገር ተናዝዤ ችግር አልፈጥርበት ዋ ሁሉም ነገር ያልፋ አሉና እንባቸውን እርግፍ እርክፍ እያደረጉ ሰሙኝ። ለኔ የእርሳቸውን እምባሳይ እምባ የመጣብኝ እና አረቀዝኩኝ የምን ማልቀስ ነው እቴ ነገ ተመልሶ ለሚመጣው ነገር ንፋስ ሞጫ ዳር ሀገር ሆነ እንዴ በማለት እናቴ ተቆጣቻቸው፣ ተሰናበቻቸው። ሜዳውን ጨርሼ ቀናታውን ሲይዝ መለስ ብዬ ሳያቸው ከቆሙበት አልተነቃነቁም፣ ባይኖቻቸው ይከተሉኛል። አያቴ ለምን እንደዚያ ሀዘን እንደገባቸው ተስፋ እንደቆረጡ አልገባኝም። አያቴን ሳውቋቸው ብርቱና ጠንካራ ሴት ነበሩ። በመጀመሪያው በመስከረም ስንለያቸው እንኳን ይህን ያህል አልባቡም ነበረ። ዛሬ ግን ክፉኛ ተሸበሩ።